የታደራችሁ እንደምንቆያችሁ አሜን አባታችን አምላካችን ኢየሱስ ክርስቶስ በሸነት ችን ቀን ስላሳየን እናመሰግረዋለን። እንግዲህ ቅኔያችን ለሁላችሁ ግልጽ የሆን ዘንድ ስማቸውን እንገራችሁ። ማንና ማናቸው? መርጌታ ዘሚካኤልና ወይም ደግሞ ሚካኤል እንለዋለን፣ ስለስነኙ ምቹነት አንፃር ወይዘሮ ሃይማኖት ከዚህ ቀን ጀምሮ ይቺ ልጅ ይቺ ሙሽራ ወይዘሪት ሳይሆን ወይዘሮ ትባላለችና መርጌታ ዘሚካኤልና ወይዘሮ ሃይማኖት ይባላሉ። ለከ ይደሉ እግዚኦ ስብሃት በፅዮን ወለከይ ትገኖ ጸሎት በኢየሩሳሌም መርዓዊ እሁነ በትምህርት ድረ ብዙሃ አይመከ መራዊ ሆነ በትምህርት ድረብዙዋ አይመርከ በዛቲ እለት ትምህርት ሃይማኖት ሰልከ ከተማ በኋላ በኋላ ዛሬ ደግሞ የሃይማኖት ትምህርት ወስነ ተገኘ ማለት ነው።

እስበኮንከ ደ ሌቀፅዋ የሚለው የትሪ ወረቀት ብዙዎቻችን ሳይደርሰን ሳናውቅ በድንገት ነውና፣ ዛሬ የን ክብርና ጸጋ ያገኘ እንደዚያ ለማለት ስለፈለኩ ነው። አሁን ደግሞ አማርኛውን ትንሹ እናያለን ማለት ነው። አንተ ሙሽራችን ታላቅ ነው እምነትህ፣ ዓለምን መከታ አድርገህ እስከ ሳሬ ድረስ ጸላቅ ሃይማኖት ሃይማኖትን ሲጠብቅ ኑሯል እስከዛሬ። ብዙ አማራጮችን ከቆየ በኋላ ለእሱ የምጠቅመውን እስከ ህይወቱ ፍፃሜ የምትዘጋውን ሃይማኖቱን ጠብቋልና፣ አንተ ሙሽራችን ታላቅ ነው እምነትን መካን ዓለምን መከታደር እስከዛሬ ድረስ አንተ በሃይማኖት ስላል መሰላቸው። ለሙሽራው በዚህ እለት ሚካኤል መስሏል። ሃይማኖት ሲኖር ያ ደህ ያሳምራል ማለት ነው። ሃይማኖት ስላለው ሙሽራው ይህ በዚህ እለት ሚካኤልን መስሏል። ሙሽሪት እንትሆ ልዩ አነት የምትላየት ፍቅር ስራ ረባት ከዚህ ቀን ጀምሮ የሚካኤል ናት ምናልባት፣ ስ እስከዚህ ቀን ድረስ አይነ ጣል እያበግካለ ከዚህ በኋላ እየሄድ ወዳጅ የሚካኤል ናት። ውሽቢት ምትሆን ልዩናት በእምነት የመላየት ፍቅር ስራ በረባት ከዚህ ቀን ጀምሮ የሚካ